እነዚህ ውሸታሞች እኔ ፕሮፌት ቆዳ ሦስተኛው ሰማይ ላይ ነበርኩ፣ ሦስተኛው ሰማይ ላይ ነበርኩ። አቤት ውሸት! ይሄን ማሀጊ እዛ ባለውበት ሰዓት ሐዋርያው ጳውሎስን በአካል አይቼዋለሁ። ያላየ ሰው ዝም ብሎ የሚናገር ሰው አለ። ጴጥሮስን ፊት ለፊት አይቼዋለሁ። ሳክስ ነው ባክህ። እዛ ባለውበት ሰዓት ላይ መላእክቶች መጥተው ጸጉረን እያሻሹ እያናገሩኝ ነበር። ሸሻቱን ነው የምገርማችሁ። በአብቀኝ ከሄድኩ በኋላ እንኳ የእኔ ማረፊያ ሰኪዩር ዳርጌ ነው። የመጣሁት ወደዚህ ራሱ የመጣሁት እኔ ለናንተ ብዬ ነው። ጴንጤ የት ደርሳችሁ ነው እናንተ አሁን ሀገር እናግዝ የምትሉት? በጣም የምትወጠሩ ሰዎች ሰው ሁኑ። እንደዚህ አይነት ታናሽ ጉባኤ ውስጥ የላከኝ አስጠንቅቆኝ እንጂ ነገረኝ እኮ መልአኩ ነገረኝ። ሐዋርያ ጳውሎስ እንደተናገረ የኔ እዚህ መኖር ጥቅሙ ለእናንተ ነው። ወደዚህ ምድር ራሱ እኔ ቅድም ሲመጣ ራሱ ብዙዎቻችሁ ትገረሙ ነበረ። ከላይ እንደመጣ ሰው በእናንተ ፊት ቆመ ነው። ይሄ ጅል ነው አልነቃም። ጅላጅል ግን ጅልን እንደ አዋቂ ቆጥሮ የሚከተል ነው። ሀሌሉያና ጌታ በጣም ይበዛው። ጅላጅል ማለት ያልነቃውን የሚከተል መሄዱን እንጂ መድረሻውን አያውቅም። መጓዙን እንጂ መንገዱን አያውቅም። ይጓዛል፣ መንገዱን አያውቅም። ይሄ ጉዞ የት ይወስደኛል? መሰብሰቡን እንጂ አጀንዳውን አያውቅም። ይሄ ጅላጅል የምንለው ባጭሩ እንደ ተሳቢ የሚጎተት ማለት ነው። ረዱ ሽሮ ሽሮ ቪታሚን ለስ ነው። ምንም ቪታሚን የለውም። ቪታሚን ለስ ነው ታው

በጣም በሚገራረም ቢዝነስ በምድሪቷ ላይ እየለመንሽ አትደክሜም። የምድሪቷ ተራራ ላይ እንድትቆም ማን ነው ስምሽ? ዲቦራ። ከየት ከተማ መጣሽ? ከውጭ። ውጭ የት? አሜሪካ። የመጣሽ ነው እንዴ? ልመጪ ይቻልሽ እዚህ የእናቴን ና የአባቴን ባህል ለማወቅ ሀገራቸውን ባህላቸው ለማወቅ ያለውን የሰጠ ንፉግ አይባልምና ዮንዬ ትንሽ ብትሆንም አትናቃት ለሌሎች ማስተማሪያ ትሆናለች ወደፊት ደግሞ ሲጨመር ይጨመርልሃል ኢየሱስ ራእይ አንድ አስራ ስምንት ላይ ቃል ጠቅሼ ነው የምነግርህ የሲኦልም የሞትም መክፈቻ አለኝ ኢየሱስ ጋር የሱኤል መክፈቻ ምን ያደርጋል? አጋንንት የተያዘ የተያዘ በረከት ለማስለቀቅ ራሱ ወደ ጨለማ ወደ ጥልቁ ዓለም ወርጄ፣ ከዛ በኋላ በረከትን አስለቀቅ ይወጣል። ጨለማ ውስጥም ትገባለህ። ወደ ጥልቁ ዓለም ገብቼ እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮ ተቀብለ ተቀብዬ ወጣለሁ። አዎ፣ ግን ወደ ጨለማውን ስትገባ እንደው ብትቀርስ

በወርሺፕ ዓለም እንኳን ለማምለክ ዝማሬ ጽፋለች ማለት ነው። ባይዞይ አጭበርባሪ መላእክቶች አሉ አጭበርባሪ መላእክቶች አሉ ምናም የሚለው ተሱ ነማ በደንብ አድርጌ ሰብቸዋሉ። በጣም ስጸልይ የእንጅል በስህተት ያየሁት መልአክ ነው ያ ድንክ የመልአክ ከጨለማ ዓለም የመጣ እንጅል። ፕሬዚደንሻል የሆኑ አለባበሶች ፕሮፌቶች ቢለብሱ ሱፍ ቢለብሱ፣ አሁን የለበስኩት ሱፍ ይህ 35 ነው ዋጋው፣ ያረኩት ጫማ 150 ነው። ፕሬዚደንሻል ሸሚዞች አሉኝ። አሁን ክላርክ ጫማ እስከ 280 ፓውንድ ዋጋቸው ክላርክ ጫማዎች አሉ። ከድሀ ጋ አልበላም ትላለ፣ ግን እንደ አንድ ነቢ። ታዲያ ከድሀ ጋር ካልበላ እንዴት ነው? ድሀ ጓደኛ ጋ ብዙ ህብረት የለኝ። ድህነት ግን ኢምፓርቲ ያደርጋል፣ ይጋባሃል። ሪል እመን። አሁን ለምሳሌ ሀብታም የሆነ ሰው ከድሀ ጋ ጓደኛ ከሆነ ድህነቱ ይጋባበታል። በዛኛው ሰውዬ ዶሚኒት ይሆናላ። የነቢያት ፕሮፌሰር ነው የምትለው ምን ማለት ነው? የነቢያት ፕሮፌሰር ነቢያት የደረሱበት የመገለጥ አለም እስከዚህ ልክ ድረስ ነው ለማለት ያክል ነው ከአንተ በፊት ከሐዋርያቱ መካከል ሜጀር የሆነ ከሐዋርያቱ መካከል ፕሮፌሰር የሆነ አለ ምን መጽሐፍ ቅዱሳዊ መረጃ ይዘህ ነው ማለት ጳውሎስ ብትመለከት በመንፈሳዊ ዓለም ፕሮፌሰር ነው ጳውሎስ ታዲያ አንተ አልበዛም ወይ ነው ፕሮፌሰር ሜጀር ፕሮፌት ስለዚህ አሁን ደግሞ ፕሮፌሰር ስትሆን ሜጀሩ ይቀራል ወይስ እዛው ላይ ነው የሚደረገው እንጀራ ፍርፍር ድርቆሽ ፍርፍር ምናምን በልቼ እኔ ትንቢት አልተነብይም። ቆንጆ ነገር ተመግቤ ሽቶ ተቀባብቼ ጽድት ብዬ ነው ትንቢት ራሱም ይመጣልኝ። ሽሮ ቪታሚን ለስ ነው፣ ምንም ቪታሚን የለውም። ቪታሚን ለስ ነው ታው ሽሮ በልታታቅም ነው ሰልችቶ ሆነ ሰለችኝ። ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል ሽሮ ያ ይደፍናል። ኢየሱስ ክርስቶስ ሽሮ ደግሞ ይሄ የፊት ድርቀት ሮ አይኪ የመዝጋት አቅም አለው፣ ጭንቅላትን ይደፍናል። ስለዚህ አንተ አሁን ይሄ ሹሮ አዘውትሮ ከሚበላ ሰው ጋር አትግባባም። ቶሎ ወደ ሰማይ ሄደህ ነበር አሉ። አጋጣሚ እንኳን ሰማይ የተከፈተ ደጅ አየው ሲል የሆነ ዶር ሰማይ ላይ ተከፍቷል። ሌላ ሌላ ሰማይ አንተ አሁን በቀጥታ ስንተኛ ሰማይ ላይ ገባ? ዮሐንስ የደረሰበት አራተኛ ሰማይ ነው። አራተኛ ሰማይ ነው። አዎ ዮሐንስን አገኘው። ግን እዛ ዮሐንስ አግኝቼዋለሁ። ግን ትኩረቴ እሱ ላይ አይደለም። አንዶች እያለቀሳችሁን ሳ ስትገቡ ወላጆቻችሁ ሲያለቅሱ

ታግ ፖ ኦርቶዶክስ ቤተ ክርስቲያን በእምነት ቀኖና ከወንጌላውያን ቤተክርስቲያን የተለየች መሆኗ ይታወቃል። እኔ ልነግራችሁ የምፈልገው የኦርቶዶክስ ቤተ ክርስቲያን ለእኛ ለኢትዮጵያውያን ክብራችን ናት። በሄድንበት ሀገር ደረታችን ነፍተን አንድ ሺህ ዓመት የቆየ ቸርች አለን እንላለን። ትገርማላችሁ። እንዴት 700 ዓመት፣ አንድ ሺህ ዓመት፣ ሁለት ሺህ ዓመት ቤተ ክርስቲያን ኖራችሁ ብለው ይደነቃሉ። እኛ ግን እዚህ አናከብራትም። አናከብራትን ብቻ ሳይሆን የፖለቲካ አጀንዳችን፣ የዘር አጀንዳችን መጠቀሚያ እናደርጋታለን። ባይደዌ እኛ አጣሪ ኮሚቴ ተብሎ የተላኩት ተዛይሏቸውን ቤተ መንግስት ላይ በእውነት እርሱ እንቅልፍ ይተኛሉ። በኋላ ሰሟቸዋለሁ፣ እንቅልፍ ይተኛሉ ምናምን ያሉት ሰውዬ ማለት ናቸው። አንድ ግን የምጠይቀው ይቅርታ ያርጉልኝና ረፍታሉት በቆና ቀብዶ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጭ ያየሁት ጎርጎራ አለ፣ እዚህ ደግሞ ደቡብ ላይ አለ። ግን ይተኛሉ ወይ የሚል ነው ያጨረብኝ ውስጡ ትናንትና። ከዛ የጨዋታው ጨዋታ ደግሞ መግለጫው ወጣ ዛሬ። መግለጫው ምን ይል ነበረ? በመጀመሪያ ደረጃ የሞቱት ኦርቶዶክሳውያን ብቻ አይደሉም የሚል ነው። ሄደው ያጣሩት በ25 ሰዎቹ ከሞቱ በሞታቸው አንድም የእስልምና ይን ጥያቄ አልጠየቅም። ከጁዋርና ከወቤ ትናንት ነው እኛም ስናገር የነበሩ ለዛውም ገዳያቸው የተገደሉትም በፖለቲካ ነው እንጂ በእምነት ጉዳይ አይደለም። ጥቃቱ እምነት ጥቁር አይደለም ወዳጄ፣ ህሊና ሸጥክ ቀሲስታ። እኔ የተቃጠሉ እናት ፖለቲከኛ ሆነው ኦሮሞ ናቸው እኚህ አባት በእንዲህ ባሰቃቂ ሁኔታ የተገደሉት በፖለቲካ ነው ልትለን? እኚህ ህፃናት ይህን መከራ የተቀበሉት እርጉዞች፣ የተጨፈጨፉት በፖለቲካ ነው ልትለን? ፖለቲካዊ ነው ልትለን ነው? አያሳፍርም እንዲህ አይነት ቁማር፣ እንዲህ አይነት ክህደት፣ እንዲህ አይነት ብድና፣ እንደዚህ አይነት ባሳደገች እናት ላይ የሚደረግ ሸፍጥን እግዚአብሔር ከማየት ሰውራችሁ፣ ይኸው ላይ ለእናንተ ቤተክርስቲያን ትቀጥላለች። ስለዚህ ከፖለቲካ አገናኙት ከአማራ ፋኖ ስለሆኑ ናቸው ምናምን ተባለ። ቀድሞ ስትሄዱ አውቀናል፣ ተረድተናል። ገናም እያቸዋለሁ። ትላንትና ገናም ምንሰማው ታሪክ አለ ጆራችን ዛሬ ትንሽ አረፈ ስንል ው ዛሬ እንደዚ ነገር ሰብትነ ስለሆነ እውነታዊያ ነው። አጣሪ ኮሚቴው ያው ነው ማለት የሄዱት ቆብ የለበሱ ፖለቲከኛ ማለ ሄዱት ቆብ የለበሱ ፖለቲከኞች ናቸው ነው መነገራቸው። ምንም አታመጡም። በነገራችን ላይ ሞት ክብሬ ነው፣ ኦርቶዶክስነት ክብሬ ነው። ምንም አታመጡ ምንም ብትሉ። ትላንትናም በጨረቃ ጳጳስ ስናገራቸው ነበር ዛሬ የምናገራቸው ያ ብቻ እኮ አይደለም ደግሞ ወንድሜ ጸጋዬ ያጋረዋል። እስኪ ጸጋዬን እንስማ። ምንድነው ደግሞ በጣም ሌላው ልብ የሚሰብረው ደግሞ ብፁዕነታቸው የተናገሩት ነገር ነው። እስኪ ጸጋዬን እንስማ። ዛሬ የወጣው መግለጫ ላይ አቡነ ያሬድ አርሲ ላይ እየተከሰተ ያለው ነገር በጣም ቀላል ነው ብለዋል። በጣም በሚያስብ ሁኔታ ላይ ዛሬ ሰፊ የሀገር ስምክት ላይ ሶስት ልኡካን ተወካዮች ከቅዱስ ሄሮስ ተመድቦ ሄዶ ነበረ። እዛ የደረገው ውይይት እኔ እኮ ዮናታን አክሊሉን በጣም ብዙ ማለት ማማበት ከአጥቢያው ምስረታ ጀምሮ ፒኤልሲ ስለሆነ በእሱ በሚስቱና በልጆቹ የሚተዳደር የሃይማኖት ተቋም ስለሆነ ለዚህ እኮ ነው የሚያባርረው፣ እንትኖችን የሚያባርረው ለዚህ እኮ ነው። ፒኤልሲ ነው ዮናታን ግባር እንትን ባለራይ መስራ ነው ባለራይ መስራች የሚባል ነገር በካውንስሉ መተዳደሪያ ደንብ ላይ የለም፣ የለም። ጠቅላላ ጉባኤ ነው ወሳኝ፣ የመጨረሻ ውሳኔ ሰጪ ጠቅላላ ጉባኤ ነው እንጂ ድሮ እነሱ ሲወስዱ ላይሰንሱን ባለራይና መስራች ነበረ የመጨረሻ ውሳኔ ሰጪ። አሁን ግን ካውንስሉ በተሻሻለው መተዳደሪያ ደንብ ይሄን አስተካክሏል። እኛም ስንታገል የነበረው ይሄ ነው። ከዛ ሁለተኛ ላይ ቦርድ ነው ያለው። ከዛ ሦስተኛ ነው እንደ ስራ አስኪያጅ ተደርጎ ባለናይና መስራች ያለው እንጃም በላ ባለራይ የምትመሰረት ሰርሴ ለች የለችም። ይሄ እግዚአብሔርን አሰመቀው ማለት ነው። እንዴት ቤተክርስቲያን እኮ የቡድን ናት እንጂ የግለሰብ አይደለችም። ተሽ አንድም ቤተክርስቲያን ባለፈውም ተናገር ያለው አስተሳሰብ ይኖታ ቦርዱን እኮ እያባረረ ነው እኮ። የሚፈልገውን ያመጣል፣ ከእሱ ጋር የሚሞዳምደውን የሚመሳሰለውን ያመጣል ይሾማል። ይሄው እኮ ካውንስል ስቃይ የሚበሉት በዛ ምክንያት አይደል እንዴ አሁን? ስለዚህ ለዚህ ሰዎች አንድ ያብትሽ ታርቀው መመለስ አለባቸው። ዮናታን አክሊሉ በቅርቡ ታምም ያለው ብሎ ጸሎት አርጉልኝ ብሏል። መላው እኛም ዮናታን እንድትፈወስ እንድትጸለይ ተፈውሰ መጣ በዚያ ላይ ኢንተርቪው ሰጠኛል ብዬ ተስፋ አደርጋለሁ። ትንሽ እሱ ላቅሞና አይ መታመሙን ማለት አንድ አንዶቹ ጸልዩ ከዚህ በፊትም ታመናል ብለው በብዙ ሺህ የሚቆጠር ዶላር እርዳታ ስፖንሰር ሲያሰባስቡ ስለነበረ፣ ይሄ ነገር እርግጠኛ መሆኑ በምን ታወቀ? ናን ኢኮኖሚካል ፕሮብሌም ውስጥ አደለም ያለው ሚዲያ ኮ የታያል። ታመናል ብሎ ጣም ብዙ ተጠራጣሪ ሆኗል። በቃ መተንፈስ አይቻልም። እኔ ታመናል፣ ቆስለናል፣ ተደብድበናል የሚል ነገር ይዘው ባይመጡ ጥሩ ነው። ይዘው አይመጡ ዛው አይምጡ እዛው የሚጸልይላቸው አካል ካለ እዛው ይጸልይ ለላቸው። እንዴ ምን ነው ቤተክርስቲያን፣ አለ ያለው እኮ አሳክሙኝ ታላለ ጸልዩልኝ ነው ያለው። ጸልይ ያለው ቀጣይ አሳክሙኝ ነው። ታምም ያለው አሳክሙኝ ነው የሚሄደውና፣ እነዚህ ነገሮች የሚዲያ እንትን ቢዝነስ ግባት ባይሆኑ ጥሩ ነው ለማለት ፈልጌ ነውና።